ከእግዚአብሔር ከአባታችን ከጌታም ከኢየሱስ ክርስቶስ ጸጋ ና ሰላም ለእናንተ ይሁን። ይህንን ቪዲዮ እንደተለመደው እንግዲህ ብዙዎች ጋር እንድታረሱ በጌታ ፍቅር አሳስባለሁ። ላይክና ሼር አድርጋችሁ እስከ ፕሮግራሙ ፍጻሜም ከእኔ ጋር እንድትቆዩ በጌታ ፍቅር አሳስባለሁ። ወደ ዛሬው ሙድ አግብር እንለፍ። በአገር አቀፍ ደረጃ የምትገኝ ቤተ ክርስቲያን በትልቅ ነውጥ ውስጥ ነው ያለችው። ውስጧ ጅቦች ና የአውሬ ባህሪ የተጠናወታቸው ዘንጣይ ነገራል እና የኢትዮጵያ ቤተ ክርስቲያን እንዲህ አይነት ዘመን እያሳለፈች ነው። ጨካኞች የተኩላ መንፈስ ያለባቸው ሰዎች በተለያየ መልኩ ለራሳቸው ስምና ሹመት ለጥፈው ለኃላፊነት የማይበቃ መንፈስ ይዘው። በነገራችን ላይ በብር ፊት የሚደነግጥ ሰው ከተገኘ ብር የሚያስደነግጠው ሰው ከተገኘ የኢየሱስ ሊሆን አይችልም። በመቶ ብር ፊት በቲራ ሳትመታ የምትወድቅ ከሆነ የኢየሱስ መሆን አይችልም። አንድ የቤተ ክርስቲያን አባል ሎተሪ ደረሰው እና ሎተሪ እንደደረሰው በተለያየ ነገር ሲነገር እሱ አልሰማም አሉ ውጭ ሀገር። ከዛ ፓስተሮቹ እና የቤተ ክርስቲያን ሰዎች ለሱ ሎተሪ እንደደረሰው አረጋግተው ሊነግሩት ሀፍ ሚሊየን አባቭ ማለት ነው፣ ከግማሽ ሚሊየን ዳለር በላይ ደርሶት ነው እና እሱ የምስራች ሊነግሩት በዛው ፌንት ከሰራ ደግፈን እናስቀምጠዋለን ብለው ሄዱ አሉ። ከዛ እያባበሉ እንግዲህ ሎተሪ ቢደርስህ አሉ የቤተ ክርስቲያኑ ፓስተር ነው። ሎተሪ ቢደርስህ ይህን ያክል ብር ቢደርስህ ምን ትሆናለህ አለው። ጥሩ ነው ደስ ይለኛል። ከዛ አረ ሰውየ ደፋር ነው ብሎ ፓስተሩ ማለት ነው አምስት መቶ ዳላር ቢደርስህ ምን ታረጋለህ ሲለው ላንተ መቶ ሺህ ዳላር ሰጣለሁ ሲለው ፓስተሩ ወደቀ። እሱን ተሸክመው ወደ ሆስፒታል ይወላጁ። እኔ በጣም የሚገርመኝ ለኃላፊነት የማይበቁ የክርስቶስ ፍቅር ግድ የማይላቸው በሆነች ነገር ፊት የሚልፈሰፈሱ የተቀቀለ ፓስታ የሚመስሉ አገልጋዮች አይደሉም ጌታም ያስፈልገው ወኔ ያላቸው መንፈስ ቅዱስ ያለባቸው ሁሌ ስፒሪት ፉል የሆኑ ሰዎች ቤተክርስቲያን ያስፈልጋታል። አይ ዛሬ እንዲህ መሆናችሁን እንዳታዩ፣ እቺ ቤተክርስቲያን ስር ትሰዳለች፣ ሰይጣንን ታሸንፋለች፣ ቀንዱን ትሰብራዋለች። you have to be strong እህቶቼና ወንድሞቼ፣ እቺ ቪዲዮ ታዛቢቱን በእኔና በእናንተማ ጌታ ኢየሱስ ያክብር። ወንድማችን ፓስተር እንዳለ ወልደ ጊዮርጊስ እግዚአብሔር ዘመንን ይባርክ። እጅግ የተወደደ ኦኬ የክርስቶስ ኢየሱስን አገልግሎት በጨካኔ የሚያገለግል ወንድም ነው። በተለይ በዚህ ዘመን ላሉ ወንጌላዊያን አማኞች እንደ ክርስቶስ ቃል እንደ ቃሉ እንዲኖሩ ስር ሰዶ መንፈስ እንዲቆሙ እንዲታነጹ፣ ወደ ላይም እንዲያድጉ የሚመክር የሚገጸጽ ወንድም ነው። እግዚአብሔር ዘመንን ይባርቅ። ወንድሜ እስኪ ዴቪን ደግሞ አይጠነው ነው እንመልሳል። ዘራፊ ጴንጤ ሞልቷል፣ ሌባ ጴንጤ ሞልቷል። ለእኛም ራሱ ዘግንኖናል። ዘይት ይሸጣል፣ ከነቴራ ይሸጣል። እዚህ ቸርች አትችሉም ስንል ይወጡ አሉ ይወጣሉ ጥላውን ምንም ዘሪዝን ይዝ ቢሃይንድ ያለው ማለት ነው። ብር አፈውዱቶ ሚና ድህነትን እበቀለዋለሁ ብሎ ይሄዱአሉ። በአፋቸው ያሉ ማለት ድህነትን እበቀለዋሉ። ምክንያቱም ያስተማርኳቸው አንደውሎት ልጆች ወዲያው ፕሮፌት ሆኑና መኪና ገዙ። እኔ እስካሁን መኪና የለኝም። በአርባ አንድ ቁጥር ነው መሄደው ስለዚህ አዩ አዩና፣ አንዱ ይሄው ሽማግሌዎች ምስክር ነው። አፍ አውጥቶ እኔ ይሄ ዴቭ ከሰዎች ብር አትቀበሉ የሚለውን ትምህርቱን እኔ አልቀበልም ማለት እውነት ነው እምላቸው፣ ቀና ከና ብለው አዩት። ምን ይላሉ? ስለዚህ እንዲያኑት እንደና ሰንብት ይላል። እንበላለን፣ እንጠጣለን፣ እንለብሳለን፣ ከማንም አላነስን። ሲሰጠ ደሞ እንነዳለን። ከመንዳታችን በፊት ግን ብዙ ነገር መሟላት አለበት አይደል እንዴ? ይሄ ቸርች እንዲቆርቆሮ ነው፣ ብትነዳ እስቲ እንደ ሰርዲንታ ታ ቁጭ ብለህ እዚህ ውስጥ አሁን እኔ ውሃ እየረጨውባችሁ በመኪና ቤት በረከት ነው ደሞ ሰፈሪ ቀርብ ነው ምንድን ጂማ ላይ ምን የሚያርግልኝ ደሞ ነገ ስነዳ ደሞ ስገዛ ደሞ እንትን እንዳትሉ ብሎ ራሱ ሰብኮ ዋናው ነገር ግን ባንተ ብራ አለመግዛቴ ትልቁ ልዩነት። ረበ ኢየሱስ እግዚአብሔር ዘመንን ይባርክ። ዴቫ እውነት ነው፣ ለዚህ ዘመን ቅሪት አድርጎ ያስቀመጠው የዚህ ሰው የዚህ ዘመን ባላደራ ብዬ ማስበው ደይቭ ነው። ትውልዱን የሚይዝ ወጣቱን እንዴት መያዝ እንዳለበት የሚያውቅ ክርስቶስን ወንጌል እንዴት እንደሚሰብክ የቀናውን የክርስቶስን ወንጌል እንዴት እንደሚሰብክ አንዳንዶች በጥልና በክርክር የክርስቶስን ወንጌል ይሰብኩታል። እንዳለ ጳውሎስ በጥልብና በክርክር የሚሰብኩ ወንጌላዊን አገልጋዮች አሉ። ያ አይደለም ወንጌል። ወንጌል ማለት ስለ ክርስቶስ ኢየሱስ መኖር መጨከን ነው፣ እንደ እግዚአብሔር ቃል መመላለስ ነው። ቃሉን በህይወት መግለጥ ነው። ቃሉን በህይወት ክርስቶስን ማሳየት ነውና ዴቭ የጨከነ አገልጋይ ነው። ክርስቶስ ኢየሱስን በትክክል ገልጦ የሚኖር አገልጋይ ነው ብዬ በድፍረት በሙላት መናገር ይችላሉ ማለት ነው። ነብይ እዩ ጩፋ በስም ተጠቅሶ እንዲህ አድርጓል ተብሎ ባልተነገረበት ሁኔታ አደባባይ ላይ ወጥቶ ሚዲያ ላይ ወጥቶ አላስፈላጊ ንግግር ያውም ተቋምን እስከ መዝለፍ፣ አባቶችን እስከ መዝለፍ፣ መንፈሳዊ ነኝ የሚል ይህ አይነት አካሄዱ መታረም አለበት። አግባብ አይደለም። የተሻልኩ መንፈሳዊ መሆኔ ኮ የሚታወቀው ሌሎች በሄዱበት ስህተት ሳይሆን፣ ስህተትን በስህተት እንደው ስህተት አለኳ ብዬ ባስብ ስህተት በስህተት አይታረምም። ክፉ በክፉ አይታረምም። ስህተትን በመልካም በትክክለኛ ነገር ነው የምናርመው። ክፉውን ነገር በመልካም ነው እንድናቀና የታዘዝ ነው። ስለዚህ ያ ችኩልነት ያመጣው ችግር ስለሆነ ይሄ በግልጽ በአደባባይ የተነገረ እንደመሆኑ በአደባባይ ይቅርታ ይጠይቃል ብዬ አስባለሁ፣ እገምታለሁ። ይሄ ከሆነ ትልቅ ማስተዋል ነው የሚሆነው። እሺ እንዳያችሁት እንደተመለከታችሁት ጭምር ነው። በጣም ያሳዝናል። እንግዲህ አባቶችን በዚህ ልክ መዝለፍ። ትልልቅ አባቶቻችን እንዴት እንድናከብር፣ ሐዋርያ ቅዱስ ጳውሎስ ስለ ጢሞቴዎስ በደንብ አስተምሮታል። መጽሐፍ ቅዱሳችን ሙሉ ስለሆነ ብዙ ትምህርቶችን ማግኘት እንችላለን። መጽሐፍ ቅዱስ የማያነቡ ሰዎች ናቸው እንደዚህ አክት የሚያደርጉት። አባቶች፣ ለዘመናት ወንጌልን ዋጋ የከፈሉ አባቶች ናቸው። እኛ አባቶች በእድሜ ሊከበሩ ይገባል፣ ስለ ወንጌሉ ባይሆን በእድሜ ሊከበሩ ይገባል። ግን ንቁ ችላ ብሎ ልባችሁን ነው የምዘጋው። የተለያየ አይነት ነገር እኔ ምን አይነት ጨካኝ ትውልድ እንድትነሳ ና የክርስቶስ ባህር የሌለበት አገልጋኝ ነው ብዬ እኔ አላምነም። የክርስቶስ ኢየሱስ ማንነት የሌለበት ሰው አገልጋይ ነው ብዬ እኔ በራሴ እኔ አላምንም። የእናንተን አላውቅም እንጂ ይህን ደግሞ ሆዳደር ነቢይ ተብዬ ጎረምሳ እኔ ውስኪ መብላት አለበት

መጽሐፍ ሲናገር ያው ሆዳቸው አምላካቸው ኖራቸው በክብራቸው ነው ነው ሐሳባቸው ምድራዊ ነው ይላል። ሐዋርያ ቅዱስ ጳውሎስ ሲናገር ተመልሶም ሆድንም መብልም እግዚአብሔር ያጠፋቸዋል ሆድም ለመብል ነው መብልም ለሆድ ነው ብሎ ማንኛ ቆሮንቶስ ምዕራፍ 3 ላይ ይናገራል ማለት ነው። ሐዋርያ ቅዱስ ጳውሎስ በብዙ ስፍራዎች ላይ ስለዚህ ጉዳይ ያወራል። እናም ይሄ ሰው ወንጌል አገልጋይ ነው ብዬ እኔ እኔ ኮንሲደር አላረገም። የእናንተን አገልጋዮች አላላቃቸውም። እነዚህ የምትሳደቡ ሰዎች ስላላችሁ የእናንተ አገልጋዮች እነዚህ ናቸው። ስለሆዳቸው የሚያድሩ የክርስቶስ ኢየሱስ ወንጌል ስለምግብ አይደለም ምግብን አስተቶ ወንጌልን የሚናገር ነው። ስለመጣበት ስለ አባቱ ፍቃድ የሚናገር ነው ወንጌል ማለት ነው። እኔ የምበላው የራሴ መብላለኝ ብሎ እንደተናገረ ማለት ነው። ለዛች ሳምራዊት ሴት ምንድን ያላት እኔ የምበላው የአባቴን ፍቃድ መፈጸም ማድረግ ነው ብሎ ለደቀ መዛሙርቱ እነሱ በመስራት ምግብ ሊገዙ በሄዱበት ሰዓት እሱ እኔ የምበላው መብላለኝ ነው ያለው። ይሄ መብል ያለ የአባቴን ፍቃድ ማድረግ ነው መፈጸም ነው። የአባቴ ፍቃድ ደግሞ ትውልድ በእኔ አምኖ እንዲድን ነው። እኔ አላውቅም በዚህ ዘመን አገልጋይነን የሚሉ ሰዎች ፎርማሊቲያቸው የአገልግሎት ፎርማሊቲ ስላልገባኝ ነውና እንደዚህም አይነት አገልግሎት ስላሉ እስኪ ይዋቸው ሰባ ውስጥ ነው ያለው። እውነት ነው ሰዓቱ የዛሬ አስር አመት ሰው ነው የሰጠህ ለአንተ ሰው ነው የሰጠኝ። ዛሬ አስር አመት እውነት ነው ሰዓቱ አረጀች አረጀች፣ እና አስቀመጥኳት መሳባ ውስጥ ነው አለች። መሳባ ውስጥ ኦሮሚያ ባንክ ያለው እውነት ነው። ኦሮሚያ ብረት ስራ ባንክ ያለው እውነት ነው። ኢትዮጵያ ንግድ ባንክ ያለው ሰባት ሰባት አካውንት አለ። ነቢ ባንክ ያለው ዜሮ ነው። ግን ወጋ ግዳ ያለው ዜሮ ዳሽና ያለው ብራን ያለው የለም። ብሩ አንተ የባንክ ፋብሪካ ነው ደረሰልኝ። ዛሬ ጌታን ደስ ይላል። በዘወይ ጌታን ደስ ይላል። አሜን። እዚህ ስትወጣ ቁርጥ ትበላለህ። አሜን። ጌታ እንደዚህ ብሎ አያውቅም በዘመናት መካከል በነበሩት ነቢያት በነ ኢሳያስ በነ ዳንኤል ዳንኤል በነ ስቅል ስለ ምግብ ተንቢያው አያውቅም ተናግሮ አያውቅም። እግዚአብሔር ለነቢያቶቹ በአንድም ቀን ከዚህ ስትወጣ ሽሮ ትበላለህ፣ ክትፎ ትበላለህ ብሎ አያውቅም። በዛ ጊዜም ስጋ ነበር ስጋ አልነበረም እንዳትል። ሰው እነዚህ ነቢያት አይደሉም እነዚህ በአጋንንት አሰራር የተጠመዱ የመናፍስ ልጆች ናቸው ብዬ ነው የማምነው። የበዓል ነቢያት ሊሆኑ ይችላሉ። የአጋንንት ግብር ያላቸው ልጆች ሊሆኑ ይችላሉ። ከአጋንንት የተማሩትን ስለሚናገሩ ከራሳቸው ነው የሚናገሩት። ጌታ ቁርጥ ትበላለህ አይልም። በምን አይነት ዘመን እንደ ኒንጃ አሩ ነው። በእናትህ እንደ ምን አታውራኝ። እኔ ይኸው ሳይመርቁ እንደ ልብ ለማግበስ በስምንት ቀርበው ጥቅስ ለጫትም እየቀረበች ነው። እሺ አንድ ግልጽ ነገር ልንገር፣ ወደ ውስጥ የሚገባ አያረክስም ይላል። አለቀ። ከምግብ ከአረንጓዴ ምግቦች መካከል አንዱ ምንድን ነው? ጫት ነው አይደለም። አለቀ። መንፈሱም አይረክስም፣ ስጋውም አይረክስም። ወንድም ከወንዶ ይሻልሃል። አቮካዶ ይብላ። እሱ ወደ ውስጥ የሚገባው አያረግስም፣ ገልቱ መጠጥም አያረግስም። ትምህርቱን እንዲህ ብጠጣ የት በደረስክ። አፈር ጠጣ። ይሄኛው ነጋዴ እስክሪብቶም እያባረከ ይሸጣል። እንዲህ ነው ብዬ የማልነግርህ በጣም ብዙ ታምር ስላየንበት፣ እንደ ራእይ እንደ ሰው እኮ ያው መልካም ወጣት ምናምን እንደዚህ እያለ እኮ ራእይ፣ አፕልና በባናና ይሸጡ እኮ አሉ ልጅ ትወልዳላችሁ። ፍሬ በቃ አለቀ እኔ ደግሞራሱ አግሌዎች ዋት ብዙ ነገር ተብሎ እንትን ያለ ነው እና አመነ በቃ እኔ ፕሮፌት ያንተን ጸጋ ሪስፔክት አድርጋለሁ። እኔ አምናለሁ። ሚስት ቀን ጽፌ ተመለሰሽ ነው ብዬ ጽፌ እፈርማለሁ። መተሽ ትለምኛለሽ፣ መተሽ አንቺ ሰይፉ ላይ ትንበረክክልኛለሽ፣ ታያለሽ። ኦኬ፣ ጸሎት ሰጠውት ወሰደ። ከስንት ጊዜ በኋላ ሌሊት እንቅልፍ አጥታ ደወለችለት። እና መጥተው አሁን አብሮ ይኖራሉ። እንግዲህ አሁን ግን ጭንቅላቸው ተናጨብጥ እራሱ ጸሎት የሚያስፈልገው ሰውዬ ለሰው ጸለይኩ ይላል። የማህበራዊ እንትን ላይ በጣም ብዙ ጊዜ እንደ አክቲቪስትም ምናምን ዲያቆን ዘመድኩን የሆነ ጊዜ ላይ ጸልልኝ ብሎ ነበረ እንደ ጸለይኩለት ተስፋ አስታውሳለሁ። በጣም ተስፋ መቁረጥ ምናምን እንደዚህ እንትን ነበረ እና እንደዛ አስታውሳለሁ። እሱ ወይ ነው እንግዲህ እሱ የኦርቶዶክስ ሰባኪ እንደሆነ ነው ብዙዎች የሚያውቁት፣ ግን የሽንቶይዝም እምነት ተከታይ ነው። በጣም ነው የሚገርመው፣ በጣም ነው የሚገርመው። ቲክቶከሩ ነብይ የሙያ አጋሮቹ ጋር ጠባለው አብሮት የሚሰራ የጨለማ ስፒሪት አለ። ከዚህ ከሞጣ ቀራኔው የተባለ ሰው ይመስለኛል ከሱ ጋር አንቴ ለማይልሽ እዚህ ጋር ገብተም ነበርና ያንን መንፈስ እንድመታ እዛ አካባቢ ላይ መትኖር አንዴት ክርስቲያነት ነበር የደወለችልኝ እና እንግዲህ መንፈሱ ተመቷል። አሁን ብቻውን ነው እንደ በቀቀን እየጮህ ያለው በዚህ ውስጥ የሚሳደቡ ሁሉ በልመና የሚያድሩ ናቸው። ተበሳሽተዋል አሁን የለማይ ልጆች ስለሆኑ የለማይ ልጅ ካልሆንክ እኔ ከአንተ ጽድት ያለ ሞታ ይሻለኛል። ብራዘር ሞታ በጣም በጣም በጣም ቅን ነው። በጣም ጌታ የገባው ዞን እውነቴን ነው የምነግርህ። እንዳንተ ዱርዬ አይደለም መንደሪ አይደለም እንዳንተ። ለማንኛውም ጉዳችን እንደዚህ ዘረግፈዋል። ፓስተር ቸሪ እናንተ ደፋሮች፣ የእግዚአብሔርን ቤት የወንበዴ ዋሻ ያደረጋችሁት፣ ትናንትና አዛባ የሚጥሉ ከብቶች ነው ይዘው የገቡት፣ ዛሬ ደግሞ

ብዛ በዛው ኮስተር ብሎ ቸርች መቶ ቶክሲዶ ለብሶ ብሶ እንደገና ሊደግም ማለት ይሄ አራት በአራት ክፍል የሚቀር አይደለም፣ የትውልድ ጉዳይ። ቤተክርስቲያን መሪዎች ወደም ብሱ ይሄ እኛ በንሞት ይሻለናል። እኛ ጋር ደርሶ ኢየሱስ ከሚዋረድ ለብሞት ይሻል። ኢየሱስና በተክርስቲያን በኔ ዘመን ከሚዋረዱ እኔ ብሞት ነው የማርጠው። እኔ ባልኖር ነው የማርጠው የተከበረችው ቤተ ክርስቲያን በእኔ ምክንያት የምትዋረድ ከሆነ የተከበረው እግዚአብሔር ቃል በእኔ ምክንያት የሚናቅ ከሆነ እኔ በሞት ነው ወርጦ ባልኖር ምን ይቀርብኛል? ምን ፈልጋለሁ? እኔ ትኛለሁ ጌታ ባይንጫለሁ ለምን እሱ ጋር ሄድን ምሻለው እሱ በአንተ ምክንያት ኢየሱስ ከሚሰደ በአንተ ምክንያት የእግዚአብሔር ቃል ከሚቃለል ምንም መቀዳዳ የሌለበት እዚህ ውስጥ የቱም ቦታ ላይ መግባት የማይችል ሐሳብ ይዘ አታደናቁረን። ይችላል ሂድና ገበያ ላይ ፈጽም። እሱ ምንም አይከለክልም፣ መብትህ ነው። በበርሜ ላይ ላል ሂድና ተጠመቅ። ያ ቤተ ክርስቲያን ግን አንቺ ቤተ ክርስቲያን የክርስቶስ ነው ያ በደሙ ላይ የተመሰረተሽ ስለሆነ ስራአት ስለላ ጌታ ኢየሱስ የተመሰገነ የተባረከ ይሁን። ስለ ፓስተር ቸሪ እግዚአብሔርን አመሰግናለሁ። እውነትን በፍቅር እንዲመናገሩ ይሻላል። ፊት ለፊት ፎርዋርድ የሆነ ተግጻጽ ይሻላል፣ ተደብቆ እንትን ከማለት እና፣ እስኪ ደግሞ ከፍሬያቸው ታውቋቸዋላችሁ የሚለውን ነቢያቶች ሲተረጉሙት እንዴት ብለው ነው? ማለት ፍሬያቸው ምን አይነት ፍሬ እንደሆነ፣ እስኪ ማሙሻ ይነግረናል፣ እንስማው። ከፍሬያቸው ታውቋቸዋላችሁ እነሱም ይጠቀሙባታል አልፎ አልፎ። ከፍሬያቸው ታውቋቸዋላችሁ የሚለው የጉባኤ ብዛት ያደርጉታል። ከፍሬያቸው ታውቋቸዋላችሁ ማለት ማለት የጉባኤ የተከታይ ብዛት ይኸው ሙሉ ወንጌል መሰረተ ክርስቶስ ህይወት ብርሃን ምናምን እያልክ እዛ 40፣ 50፣ 60 አመት ዴው ትላንት ተተክሎ የት እንደደረሰ አታይም። አይላ በሱ ሴንስ ብዙ ፍሬ ያልነበረው አገልጋይ ማን እንደነበረ ታውቃላችሁ። ኢየሱስ ራሱ 12 ልጆች ይዞ ነበር የሚዞረው ከገሊላ አካባቢ ያውን በጣም ሃይ ክላስ ምናምን አልነበሩም። ባይዘው እያጠመዱ። ያ ክላስ ማቴዎስማ እንመጣብታለን ስለመጠራቱ ስለሚያወራ ቀራጭ ሰብስቦ ሰብስቦ አለምን ገለባብጣለሁ ብሎ ፍሬ ያለው ስታይ ዛ ቤተ መቅደስ አካባቢ ግር ሚለው በቃ እዛ ጋር ኢየሱስም ትቶት ወጣ ይላል፣ መቅደሱን። የህዝብ ብዛት ሐሰትን እውነት አያደረግም። ብዙ ሐሰተኛ ፍልስፍናዎች፣ ብዙ የሐሰት አስተሳሰቦች በጣም ብዙ ተከታያላቸው ጉባኤ የሞቀበት ጋር እንዳፓታርጉ ፕሊስ፣ እውነት ባለበት ዘንድ ጉባኤ ሊሞቅ ይችላል እንጂ የሞቀ ጉባኤ ሁሉ እውነት አለበት አይደለም። እውነት ያለበት ሊሞቅ ይችላል፣ ግን የሞቀ ሁሉ እውነት ነው ማለት አይደለም። ዲያብሎስም ያሞቃል። እንዲያውም ጌታችን እኮ ያለው በፍሬ ደረጃማ ከሄዳችሁ በጠባቡና ጥቂቶች በሚሄዱባት ሂዱ ነው። ሰፊው ጎዳና ተከታይ አትሁኑ። ፍሬ የህዝብ ብዛት አደለም፣ አይደል ሆኖ ማያቅም። ሃሪያ ስራን አንብቡ፣ ሆኖ አያቅም። ክርስትና እንደዛ ሆኖ አያቅም። መስቀል እስቲ መስቀል ስበክ። መስቀል አብዛኛውን ህብረተሰብ ሳቢ አይደለም፣ ለተማረውም ሞኝነት ነው፣ ለሃይማኖተኛውም አሰናካይ ነው። መስቀል ሳይሰብኩ ወንጌል አቅጥኖ ህዝብ ማብዛት ይቻላል። መልእክት በማቅጠን ደንበኛ ማብዛት ይቻላል። ጣት ነው ተጋስኩ ሊሆን አይችልም። ፍሬ ብዛት ሊሆን አይችልም። ፍሬ ምንድን ነው? ቆይተ ቆይተ የምታገኘው ከህይወት የሚቀዳ ህይወት፣ ከህይወት የሚቀዳ ህይወት ነው። ፍሬ ማለት ከኛ የሚቀዳ ለምሳሌ ፍሬ ታፈሩ ዘንድ አላችሁ። በፍሬያቸው ታውቋቸዋላችሁ። ጌታችን ኢየሱስ ክርስቶስ ደግሞ ፍሬ ብዙ ፍሬ እምታፈሩ በዛ አባቴ ይከብራል። ኦኬ፣ ደቀ መዛሙርቴ እንደሆናችሁ በዛ ያውቋቸዋል ሰዎች ብሎ ጌታችን ኢየሱስ ክርስቶስ በብዙ ስፍራ ይናገራል። ፍሬ ማለት ያ ነው። ፍሬ ማለት የህይወት ፍሬ ማድረግ ያ ነው። የመንፈስ ቅዱስን ፍሬ ማፍራት ልክ እንደ ገላትያ ምዕራፍ 5 ቁጥር 21 እዚህ ህግ ራሱ ማይከለከለው ፍሬ ማለት የመንፈስ ቅዱስን ፍሬ ማፍራት ማለት። ከዛ ባለፈ ደግሞ ሰላሳም ስልሳ መቶ አፈራ እንደሚለው እንደ መልካሙ መሬት ማፍራት ነው ከዛ ውጭ ያለ ፍሬ ያጋንንት ፍሬ ነው የሆድ አደር ፍሬ ነው ማለት ነው እግዚአብሔር ከዚህ ሁሉ ይገላግለን ለማንኛውም እስኪ ይህንን ቪዲዮ እንስማው መልእክቱ ጥሩ ስለሆነ ይታያል ለእኛ በከፈለው ዋጋ መጠን ይታያል? ከሰማይ የወረደው ምን እንደከፈለ እያወቅን እኛ በከፈል ነው አንመጻደቅ ኢየሱስን አስበው ይላል ማን ነው ኢየሱስ ያቅድም ዓለም የነበረ በመጀመሪያው ቃል የነበረ እኛን ስለ ማዳን ሥጋ የሆነ ጸጋና እውነትን ተሞልቶ በእኛ ያደረ የባሪያን መልክ የያዘ በምስሉ እንደ ሰው ተገኝቶ ራሱን ያዋረደ የአባቱን ፈቃድ ለመፈጸም ለመስቀል ላይ ሞት የታዘዘ ስለ ኃጢአታችን ስለ በደላችን የታረደ ከሁለቱ ወንበዴዎች ጋራ እንደ ወንበዴ ተቆጥሮ በመስቀል ላይ የተቸነከረ እሱን አስብ። እንግዲህ ማስተዋል እግዚአብሔር ይስጠን። ወደዚህ እውነት እንድንመለስ፣ ወደ ቃሉ እውነት፣ ወደ እግዚአብሔር እውነት እንድንመለስ እግዚአብሔር መንፈስ በውስጣችን ይርዳን፣ ዓይኖቻችንን ይግለጥልን ማለት እወዳለሁ። ይሄ ሆን ብለው እኔን ለማሳበድ ወይ ጨርቅን ለማስጣል የተደረገ ነገር እንጂ በፍጹም አይሆንም። ደረጀ የሚጮሆቶን ሲናገር በስሙ ቀለዶ ያሉት የራሳቸው ፓስተር ጭራሹኑ ሰይጣን ናቸው ሲል ምን ይሉ ይሆን ደሞ አንድ አለዛ መገናኛ ገምጮ እንደዚህ አይነት እብደት ቀውስነት ሰይጣን ነው የሚልካቸው ዲሞኒክ እንደሆኑ እርኩስ መንፈስ በውስጣቸው እንዳለ የሚያደርጉት ድርጊት አጫጫዋቸው ይናገራል ድድብና መጨረሻ ቆሽት ያሳረናል። እግዚአብሔር ምስክር መገናኛ አሰዳ እየሱስ የሰው መሳቂያ የሚያደርግ ወንበዴ ማለት ነው። ዱርዬ ዱርዬ ነው። እኔ ወስካታው ስላጣ ይሆናል። ጠላት የዘራቸው እንክርዳዶች ናቸው። እንደ ድመት የሚጮህ ሰው አይቻልም። አሰፍራለሁ ምን እየሆነ ነው? እስኪ አሁን ይሄ ሰው ምን እየሆነ ነው የምትሉት እናንተ? እኔ ግራ እየገባኝ ነው ወገን፣ ምን እየሆነ ነው? ይሄ በጣም የጥንቆላ ነው። ይሄ በነገራችን ላይ መረገም ነው፣ እግዚአብሔር ሲረግም ነው እንዲህ ምትሆን ነው። እግዚአብሔር ሲቆጣህ ነው እንደዚህ የምትሆነው። ይሄ ምንም መንፈስ ቅዱስ ነው ልትለኝ ነው ልትሉ ነው አደለ? መንፈስ ቅዱስ ነው የምትሉት? እርግጠኛ ትርግጠኛ ነኝ። ኧረ ባካችሁ እናንተ ሰዎች፣ ኧረ እግዚአብሔር ላይ አትዘባበቱ፣ ተው፣ አትሳቱ። እግዚአብሔር አይዘበትበትም ሰው የሚዘራውን ያንኑ ያጭዳል እንዳለ ገላቲያ ምዕራፍ 6 ላይ። ኧረ ቅዱስ ጳውሎስ፣ አትሳቱ፣ እግዚአብሔር አይዘበትበትም። የሚቀለድበት አምላክ አምላካ ላይ ሰማይና ምድር ያለ መሰሶ ያቆመ ትልቅና ጻድቅ እውነት በእውነት በቀን የሚፈርድ እውነተኛ ነው። ኃጢአተኛው ንጹን አይለውም ትንቢተ ናሆም ምዕራፍ አንድ ላይ ተጽፏል። ንጹን አይለውም ኃጢአተኛውን ጻዲቁን ጻድቁን ደግሞ ኃጢአተኛ አይለውም። መልካም ነው፣ ቸር ነው፣ ፍርዱም ቅን ነው። አትዘባበቱበት፣ አታቃሉት ጌታዬን፣ ንጉሳችንን እሱ ጌታችን የሆነውን መድኃኒታችንን አትጫውቱበት አትቀልዱበት፣ አታፊዙበት፣ ባካችሁ። እንደዚህ አይነት ትውልድ ማየት በራሱ አንዳንድ ጊዜ ውሰደኝ ውሰደኝ ያሰኛል። ለዚህ ነው ከአባቶች አልበልጥምና ጌታዊ ውሰደኝ እንዳለ ማለት ነው። እንደ ኤልያስ እንደዛ እንደዛ ነው የሚታየኛ። ጌታቸው በምን ሰዓት እንደሚመጣ ጠቁም፣ ከእንግዲህ እንግዲህ ንቁ፣ ያለ ሰዓቱን፣ አናውቅም አሁን መንቃት የሚገባን ሰዓት ምን ሰዓት እንደሆነ አናውቅም። ከአባት በቀር ልጅ እንኳን መላእክትም አያውቁም ይህንን ሰዓት እዚህ፣ ንቁ። ጌታችን ኢየሱስ ክርስቶስ ይመጣል። ማራናታ